በርካቶችን እንባ ያራጨው የዘማሪት የምስራች ጓደኛ መድረክ ላይ ምን ነበር የተናገረው? በርካቶችም የበለጠ ሐዘን ውስጥ እንዲገቡ የዳረጋቸው ምን ነበር ያስተላለፈው መልእክት ምን ነበር? እኔም በቅርቡ ይከተላለሁ በማለት ነው የገለጸው። አዎ ሁሉም ሰው ሀጅ ነው። ምድር ላይ ያለ በጣም ከባድ ነው። በተለይ ለጓደኛሞች፣ በጣም ደግሞ መለያየቱ በጣም ከባድና መረር ነው። ሰው ብዙ ተስፋ አድርጎ እጓዛሉ ብሎ ሲያስብ በዛው ልክ ደግሞ ሳይሳካ ስቀር፣ ስለዚህ ደግሞ ማማረር አያስፈልግም። ሀዘኑ እያለ ቢሆንም መረጋጋቱ እንደሚያስፈልግ ጭምርም ነው። ምክንያቱም እግዚአብሔር የወደደውን አደረገ። የእግዚአብሔር ፍቃድ ነው። ሁሉም ነገር የሚሆነው በእግዚአብሔር ፍቃድ ስለሆነ መረጋጋቱ እንደሚያስፈልግ ጭምርም ነው። የእምነት አባቶችም በስብከታቸው ላይ የገለጹት ስለዚህ በእርጋታና ሁሉን ነገር ሐዘናችንን በልኩ እናደርግ በማለትም ነው ያስተላለፉት። ከባድ ነው ብቻ። እግዚአብሔር ጽናቱን ይስጣቸው ለቤተሰቦቿ ለወዳጅ ዘመዶቿና ለመላው ኢትዮጵያውያን መጽናናቱን ይስጣቸው። በተለይ በምስራች ሐዘን ለተጎዱት ሚኪነኝ። ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አግኙ። ሰላም ቆዩልኝ።